ሰላም ጤና ይስጥልን። የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። የአርበኞች ቀን የቀኝ ግዛት ህሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት ነው ሲሉ የኢፌዴሪ ፕሬዚዳንት ታዬ አጽቀ ሥላሴ ተናገሩ። የአርበኞች ቀን የቀኝ ግዛት ህሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት ብርቱ የተጋድሎ መግለጫ መሆኑንም ፕሬዚዳንቱ አስገንዝበዋል። ሰማኒያ አራተኛው የጀግኖች አርበኞች የድል ቀን አራት ኪሎ በሚገኘው የድል ሐውልት አደባባይም ተከብሯል። ፕሬዚዳንት ታዬ የአበባ ጎንጎን ካስቀመጡ በኋላ ባደረጉት ንግግ ግር እለቱ ለኢትዮጵያውያን ነጻነት ዋጋ ለከፈሉ በሙሉ ታላቁ ድል የሚዘከርበት ነውም ብለዋል። እለቱ የቅኝ ግዛት ህሳቤ በአፍሪካ ምድር መሸነፍ እንደሚችል ዳግም የተገለጠበት ብርቱ የተጋድሎ መግለጫ ነው ያሉት ፕሬዚዳንቱ ቀኑን ኢትዮጵያውያን በሚመጥን ሁኔታ ማክበር እንደሚገባም በአጽንዖት ገልጸዋል። በቁርጠኝነት የተመሙ አያሌ ኢትዮጵያውያን አሸናፊ የሆኑበት መሆኑንም አስረድተዋል። ሰላምና ነጻነትን ከሌላ የውጭ ኃይል የምንማረውና የምንቀበለው ሳይሆን በራሳችን የነጻነት ብርቱ ፍላጎት የተመሰረተ መሆኑን ያረጋገጥንበት ነው ሲሉም ፕሬዚዳንቱ ገልጸዋል። የኢትዮጵያ የጀግንነት ተጋድሎ ርኅራሄ የነበረው ነው ያሉት ፕሬዚዳንት ታዬ፣ ጀግኖች አርበኞች ጥንካሬን ከርኅራሄ ጋር በማዋሃዳቸው እጅ ለእጅ በሙሉ አክብረው ይዘዋል። ይህም ታላቁ የኢትዮጵያ እሴት ነውም ብለዋል። የስንፍና ፖለቲካን ለመረጡ ኃይሎች ጀግንነት በሰላማዊ መንገድ የሚገለጥ በመሆኑ ለሰላም ቅድሚያ እንዲሰጡም ጥሪ አቅርበዋል። የአርበኝነት ገድል ከጥልቅ የሀገር ፍቅር ስሜት የሚመነጭ የኢትዮጵያውያን የተጋድሎ እሴት ነው ሲሉ የኢፌዴሪ መከላከያ ሠራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ገልጸዋል። የአርበኝነት ገድል አገር በችግር ውስጥ በወደቀችበት ወቅት የቁርጥ አለኝታ ሆኖ መገኘትን የሚጠይቅና ከጥልቅ የሀገር ፍቅር ስሜት የሚመነጭ የኢትዮጵያውያን የተጋድሎ እሴት ነው ሲሉ የመከላከያ ሠራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን ገልጸዋል። ሰማኒያ አራተኛው የድል በዓል በተከበረበት ስነ ስርዓት ላይ ሜጀር ጀነራል እንዳልካቸው ወልደ ኪዳን ባስተላለፉት መልእክት ኢትዮጵያውያን ለነጻነታቸው፣ ለሉዓላዊነታቸውና ና ለብሔራዊ ክብራቸው ሲሉ በዱር በገደል መስዋዕት የሆኑበትን አኩሪ የጀግንነት ተጋድሎ የሚታወስበት ዕለት በመሆኑ መከላከያ እንደ ተቋም ለዚህ ታሪካዊ ዕለት ትልቅ ክብር ይሰጣልም ብለዋል። ጀግኖች አርበኞቻችን ባልተመጣጠነ ኃይል ወራሪውን የፋሽስት ኢጣሊያ ሰራዊት ለአምስት ዓመታት በዱር በገ መገደሉ ተዋግተው ድል በማድረግ ኢትዮጵያውያን ለምንምና ለማንም እንደማይንበረከኩ በተግባር ያስመሰከሩበት ሕያው የጀግንነት ታሪክ መሆኑን ሜጀር ጀነራል እንዳልካቸው ወልደ ኪዳን አንስተዋል። ወራሪው ኃይል ለአንዲት ቀን እንኳን ተረጋግቶ ሳይቀመጥ ከአምስት ዓመታት እልህ አስጨራሽ ትግል በኋላ ዳግም የሽንፈት ማቅ ተከናንቦ ከኢትዮጵያ ምድር ተጠራርጎ እንዲወጣ የተደረገበት ደማቅ የታሪክ ምዕራፍ ነው ሲሉም ነው የተናገሩት። የቀደምት ጀግኖቻችንን አርአያነት እሴት በመከተል የኢፌዴሪ መከላከያ ሠራዊ ሰራዊት ለኢትዮጵያ አንድነትና ሰላም ሲል ሀገራዊ ተልእኮውን በብቃትና በጀግንነት እየተወጣ እንደሚገኝ የገለጹት ሜጀር ጄኔራል እንዳልካቸው ወልደ ኪዳን ተተኪው ትውልድም በየተሰማራበት የስራ መስክ ጠንክሮ መስራት ይጠበቅበታልም ብለዋል። ይህ በእንዲህ እንዳለ ኢትዮጵያውያን የደቡብ ኮሪያን ሰላም ያረጋገጡበት ሰባ አራተኛ አመት ተከብሯል። ኢትዮጵያ ከ1950 እስከ 1953 ዓመተ ምሕረት በኮሪያ እጅግ ከባድ በነበረው ጦርነት ወታደሮቿን የላከች ብቸኛዋ አፍሪካዊትም ሀገር ነች። ጀግኖች ኢትዮጵያውያን በኮሪያ ልሳነ ምድር ተገኝተው ለመላው ደቡብ ኮሪያውያን ሰላምን ያረጋገጡበት ሰባ አራተኛ አመትም ተከብሯል። በዝግጅቱ ላይ በኢትዮጵያ የደቡብ ኮሪያ አምባሳደር ጁንግ ኪንግ፣ የመከላከያ ውጭ ግንኙነትና ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ የመከላከያ ስታፍ ጉዳዮች ዘርፍ ኃላፊ ሜጀር ጀነራል ጥሩዬ አሰፌ የኢትዮጵያ አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ የኮሪያ ዘማች ቤተሰቦች ና ጥሪ የተደረገላቸው እንግዶችም ተገኝተዋል በኢትዮጵያ የደቡብ ኮሪያ አምባሳደር ጁንግ ኪንግ በዘመቻው የተሳተፈው የቃኘው ሻለቃ ለደቡብ ኮሪያ የሰላም መልክተኛ ና የሁለቱ ሀገራት የወዳጅነት ምልክት መሆኑን ገልጸው ያ ታሪክ የሁለቱ ሀገራት በደም የተሳሰረ ወዳጅነታቸው ዛሬም ድረስ እንዲቀጥል

ጥለዋለን። ብለዋል የኮሪያ ዘማች ፕሬዚዳንት ኮሎኔል እስጢፋኖስ ገብረ መስቀል በበኩላቸው የሀገራችን ጀግናና ደፋር ወታደር በኮሪያ ምድር ፍጹም ለማመን በሚከብድ ሁኔታ የፈጸመው አኩሪ ተግባር ሀገርን የሚያኮራ ለዓለም ሰላም የማስከበር ታሪክ መንገድ የከፈተ መሆኑንም ነው የተናገሩት። የኢትዮጵያ ወታደሮች ውለታ ያረሳው የኮሪያ መንግስትና ህዝብም የኮሪያ ዘማች መታሰቢያ ሀውልትና ሙዚየም በአዲስ አበባ መገንባቱን ያወሱት ኮሎኔል እስጢፋኖስ እየተደረገ ላለው አጠቃላይ ድጋፍም

የሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ከመከላከያ ሳይበር ዋና መምሪያ ጋር በመተባበር በሴክሬታሪያል ሳይንስ፣ በጀኔሬተር ጥገና፣ በማሽነሪ፣ በኤሌክትሪካል ኢንስታሌሽን፣ በአርማመንት፣ በኮንስትራክሽን፣ በአውቶመካኒክ፣ መካኒክ፣ በቧንቧ ስራና በሌሎችም የትምህርት ዘርፎች ያሰለጠናቸውን አባላት አስመርቋል። በዚሁ የምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን የመከላከያ ሰራዊታችን የሀገርንና የሕዝብን ደህንነት የመጠበቅ ታላቅ ኃላፊነት ተጠናክሮ እንዲቀጥል ለማድረግ ስልጠና ዋና መምሪያ በሰው ኃይል ግንባታ በቴክኖሎጂና በአደረጃጀት አቅሙን ከፍ ለማድረግ በበርካታ ማሰልጠኛዎችና ኮሌጆች እየሰራ መሆኑንም አስረድተዋል። በበርካታ ማሰልጠኛዎችና ኮሌጆችም ዘርፈ ብዙ ስራ እያከናወነ መሆኑን አስረድተዋል። ሜጀር ጀነራል ሙሉጌታ ቡሊ ፖሊቴክኒክ ኮሌጅ ከጊዜ ወደ ጊዜ ራሱን እያሻሻለ ደረጃውን የጠበቀ ስልጠና በመስጠት የተለያዩ ሙያተኞችን በማፍራት ሰራዊታችን የታጠቃቸውን ዘርፈ ብዙ የመሳሪያ አይነቶች በመንከባከብና በመጠገን የሰራዊታችንን የውጊያ አቅም ከፍ በማድረግ ላይ መገኘቱንም ጀኔራል መኮንኑ አንስተዋል። ኮሌጁ ራሱን ለማሻሻል ለማዘመንና ከጊዜው ጋር ለመሄድ በሀገር ደረጃ የተደረገውን የቴክኒክና ሙያ የስልጠና ፖሊሲ በመተግበርና ካሪኩለሞችን የማስተማሪያ መሳሪያ ማቴሪያሎችን በተሻሻለው የስልጠና ፖሊሲ መሰረት በማዘጋጀትና በማሰልጠን ከጊዜ ወደ ጊዜ እራሱን እያሻሻለ እያሳደገ ይገኛልም ነው ያሉት። በአሁኑ ሰዓት በመደበኛ በደረጃ አምስት በአጭር ኮርስ የስልጠና መርሃ ግብር በተከታታይ የስልጠና ጊዜ በተሻለ መልኩ የማሰልጠን አቅሙን ከየትኛውም ጊዜ በላይ አሳድጎ እያሰለጠነ ይገኛልም ነው ያሉት። ሀገራችን ኢትዮጵያ የጀመረችውን የእድገት ጉዞ ከግብ ለማድረስ ታላቅ ሩጫና ርብርብ ማድረግ የሚጠበቅብን በመሆኑ ሌት ተቀን መትጋት ሰዓት የግድ ነው ያሉት ሌተናል ጀነራል ይመር መኮንን። የዛሬ ተመራቂዎችም አሁን ሰራዊታችን ዘርፈ ብዙ ግዳጅ እየተወጣ ባለበት ወቅት መመረቃችሁ ተጨማሪ አቅም መሆኑን በመገንዘብ በቆይታ ጊዜያችሁ ያገኛችሁትን እውቀትና ክህሎት መነሻ እንጂ መጨረሻ አለመሆኑን በመገንዘብ በምትመደቡበት ቦታ ሁሉ ስራችሁን በቆራጥነትና በጀግንነት መፈጸም ይገባችኋል ሲሉም አሳስበዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎች እየተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሆንላችሁ።